ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንዴት ሰነበታችሁ? 433 በአራዳ ኤፍ ኤም 95.1 የአውሮፓ ሻምፒየንስ ሊግ የሁለተኛ ሳምንት የሁለተኛ ቀን ጨዋታ ላይ እንገኛለን። ተጠባቂው ጨዋታ ፉትቦል ክለብ ባርሴሎና ከፓሪስ ሴን ጀርመን አምና የፍጻሜ ተፋላሚ ሊሆኑ ከጫፍ የደረሱ ሁለት ቡድኖች የሚያደርጉት ጨዋታ ነው። ብዙዎች የ2024 25 የውድድር ዘመን የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ በሁለቱ ቡድኖች መካከል ቢከናወን ብለው ተመኝተው ነበር። ጫፍ ደርሶም ነበር። ነገር ግን የመጨረሻ ትኩረት የማጣት ጉዳይ በፉትቦል ክለብ ባርሴሎና በኩል ኢንተር ሚላንን የፍጻሜ ተፋላሚ አድርጎ አምስት ለባዶ በሆነ ውጤት በፓሪሴን ጀርመ አሸናፊነት መጠናቀቁ ይታወቃል ያም ቢሆን ግን በባለንዶር ዝርዝር ውስጥ የሁለቱ ቡድኖች ተጫዋቾች ቅድሚያውን ወስደዋል ኡስማን ደምቤሌ የባለንዶር አሸናፊ ነበር በትክክልም በቀጥታ የዛ የሻምፒየንስ ሊግ ረዥም ርቀት ጉዞና የፓሪሴን ጀርመ የመጀመሪያ ጊዜ የሻምፒየንስ ሊግ ዋንጫ ማንሳት እንደዚሁም የኦዝማን ደምቤሌ ድንቅ ብቃት ነው፣ ሁሉንም ባስማማ መልኩ ይህንን ክብር እንዲጎናጸፍ ያደረገው። ፉትቦል ክለብ ባርሴሎና ያንን ዋንጫ ወስዶ ቢሆን ኖሮ ሁለተኛ ደረጃን ይዞ የፈጸመው ላሚን ያማል ሁሉንም በሚያስማማ መልኩ የባሎንዶር ተሸላሚ ይሆን ነበር። ቪቲኒያ ሶስተኛ፣ ራፊኒያ አምስተኛ፣ አሽራፍ ሃኪሚ ስድስተኛ፣ ጃንሉጂ ዶናሩማ። ዘጠነኛ ኑኖ ሜንዴዝ አስረኛ ፔድሪ 11ኛ ኬቪቸ ክረቨትስኬልያ 12ተኛ ዴዚሪ ዱዌ 14ተኛ እንደዚሁም ሮበርት ሎቫንዶቭስኪ 17ኛ ደረጃ 19ኛ ደረጃ ላይ የተቀመጠው ጆዋው ኔቬሽ ዶሚኔት አድርገዋል ተመሳሳይ የጨዋታ መንገድ የሚከተሉ በጥራት ከፍ ያለ ደረጃ ላይ የሚቀመጡ ተጫዋቾችን የያዙ የኳስ ቁጥጥር ፍልሚያ የላቀ የቴክኒክ ጨዋታ ነው። በሁለቱ ቡድኖች በኩል የምንመለከተው ምናልባት ጥቃቅን ሰቶች ሊለዩት የሚችሉት ጨዋታ እንደሚሆን ነው ብዙዎች የሚጠብቁት። በሁለቱ ቡድኖች የእርስ በርስ ግንኙነት ፉትቦል ክለብ ባርሴሎና አምስት ጊዜ አሸንፏል፣ ፓሪስ ጀርመን በተመሳሳይ አምስት ጊዜ አሸንፏል። አራት ጊዜ አቻ ተለያይተዋል። 2016 17 አራት ለባዶ በፓርክ ደ ፕሬንስ የተጠናቀው ጨዋታ በካምፕ ኑ ስድስት ለአንድ በሆነ ውጤት መጠናቁ ይታወቃል። ሰርጂ ሮቤርቶ ባለቀ ሰዓት ያስቆጠራት ጎል በቀጣዩ ቀን ሁሉም ስለዛ ጨዋታ እንዲያወራ ምክንያት ነበር። ሚልሻ ፉትቦል ክለብ ባርሴሎና ከፓሪስ ሴንት ዠርመን የፍጻሜ ጨዋታ ቢሆን ብለን የምንመኘው ጨዋታ በምድብ ማጣሪያ ሁለተኛ ሳምንት ላይ መጥቷል። ያ ባለፈው የውድድር ዘመን ማርክ እንዳነሳው ሁለቱ ለፍጻሜ ቢገናኙ ብሎ ብዙ የስፖርት ቤተሰብ ተመኝቶ ነበር። በመላው ዓለም ያለ የስፖርት ቤተሰብ ምናልባት ሉዊስ ኤንሪኬ በባርሴሎና የተጫወተ በባርሴሎና ያሰለጠነ እና በባርሴሎና ትልቅ ስኬት ያለው አሰልጣኝ ከመሆኑ ጋር የተያዘ ብቻ አልነበረም። ባሳለፉት ሁለት ቡድኖች ባሳለፉት ምርጥ ሲዝን ምክንያት የበለጠ ቢገናኙ የማይረሳ የሻምፒየንስ ሊግ የፍጻሜ ምሽት ሊሆን ይችላል የሚሉ ግምቶች በደንብ የተገነቡ ሁለት ቡድኖች ከኳስ ጋር ፍጹም ተስማሚ የሆኑ ጥራት ያላቸው ተጫዋቾች ጨዋታን ኮንትሮል ማድረግ የሚችሉ በሁለቱም ቡድኖች ያሉ አማካዮች ድሪቭል የሚያደርጉ በሁለቱም ሳጥን አደገኛ እንቅስቃሴ የሚያደርጉ በፓሪስ ሰን ጀርመን በባርሴሎናም ያሉ ጥራት ያላቸው አጥቂዎች ጨዋታው ምን ሊሆን ይችል ነበር የሚለውን ነገር ከመጓጓት የተነሳ በፍጻሜው ቢገናኙ የሚሉ ብዙ ምኞቶች ነበሩ። ማርክ እንዳነሳው የበለጠ የባርሴሎና የብስለት ጉዳይ የመጨረሻ ደቂቃ እንዴት አድርገው ጨዋታ ማኔጅ ማድረግ እንዳለባቸው የወጣቶች ስብስብ መሆኑ በፍጻሜ ውለት እንዳይገኝ ያደረገው ይመስላል። ያ የባሎን ዶሩንም ተሸላሚ የወሰነ ጨዋታ ይመስለኛል። ማለት የኢንተር ሚላኑ ጨዋታ ምናልባት የመጨረሻ የሻምፒየንስ ሊግ የፍጻሜ ጨዋታ የወሰነው ነበር፣ ባሎን ዶሩ ወዴት እንደሚሄድ። ባርሴሎና ያንን ማሳካት ችሎ ቢሆን ኖሮ በእርግጠኝነት ያለምንም ተቀናቃኝ ላሚን ያማል ማሊያን ማሳካት የሚችልበት ሰፊ እድል ነበረውና ሁሉን ነገር የሚወስን የፍጻሜ ጨዋታ መሆን የሚችልበት እድል ነበረው። ያ የፍጻሜ ጨዋታ የአንሲ ፍሊክ ከፍ ያለ የጨዋታ ኢንቴንሲቲ ከሊዊስ ኤንሪኬ ፖሴሽን ጋር በፖሴሽን የተሻለው ቡድን ይመስላል ፓሪስ ሰን ዠርማን። የበለጠ የአንሲ ፍሊክ ቡድን ቀጥተኝነት የሚያበዛ የጨዋታ መንገድ የሚከተል። እርግጥ ሊዊስ ሄነሪኬም ኳስን ይቆጣጠር እንጂ የበለጠ ዳይሬክት የሆነ የጨዋታ መንገድ የሚስማማ አይነት ተጫዋች አሰልጣኝ ነው። በዚህ በባርሴሎና በፔፕ ጋርዲዮላ ባርሴሎና እና በሉዊስ ሄነሪኬ ባርሴሎና መካከል በግልጽ የሚታይ ኳስ ቁጥጥር የተለየ የጨዋታ መንገድ አይከተልም። ግን የቁጥጥሩ አይነት ላይ በጣም ሰፊ ልዩነት ነበረው። ማርክ ብዙ ጊዜ የፔፕ ፖሴሽን በሰርጆ ቡስኬት በኩል የሚያል ዣቪ፣ ኢኔስታ አዎ፣ የበለጠ አማካዩ ላይ ኮንትሮል፣ የበለጠ አማካዩ ላይ ብዙ ጊዜ የሚያጠፋ የሚፈልጉትን ክፍተት እስኪያገኙ ድረስ መሀል ሜዳ ላይ ብዙ የኳስ ንክኪዎች ያሉት አይነት ባርሴሎና ነበር። በሉዊስ ኤንሪኬ ዘመን የበለጠ ከዳኒ አልቬስ ቀጥታ ወደ ሊዮኔል ሜሲ ሚሄድ ከዮርዲ አልባ ቀጥታ ወደ ኔይማር ሚሄድ ቀጥተኛውኑ ፓሶች ይበዙ ነበር እና በዛን ወቅት እንደውም ከፒኬ ጋር ችግሮች፣ ከቡስኬት ጋር ትንሽ ችግሮች እንደነበሩ ይነገር ነበር። ይሄ ቡስኬት የሚነካቸው የኳስ ንክኪ መጠን በጣም እየቀነሰ በቁጥር ከፔፕ ጋርዲዮላ ይልቅ በጣም ቁጥሩ እየቀነሰ መምጣቱ ደስተኛ እንዳላረገው ይነገር ነበርና። የበለጠ ቀጥተኛ ፓሶች ይወዳል። ቁጥጥሩ እንዳለ ሆኖ ግን የሁለቱም ቡድኖች ይዘዋቸው የነበሩት አማካዮች በጥራት የላቁ መሆናቸው ጨዋታውን የበለጠ አጓጊ አድርጎት እንደነበር ይታወሳል። ስሜቱ ትንሽ ዝቅ ሊል ይችላል፣ የፋይናል ጨዋታ ካለመሆኑ ጋር በተያዘ የዛሬው ጨዋታ ስሜቱ ትንሽ ዝቅ ሊል ይችላል። ግን ተፎካካሪነቱ ዛሬም በምድብ ጨዋታ ቢሆን የተገናኙት ከፍ ያለ ጥራት ያለው እግር ኳስ ልናይ የምንችልበት እድል ሰፊ እንደሆነ መገመት ይቻላል። ማለት ባርሴሎና ከተፈተነ ትክክለኛ የሚፈትነው ቡድን የሉሲ ነድኬ ፓሪስ ጀርመን ነው። የተሟላ ነው። ተከላካዩ ሁለቱ የግራ መስመር ተከላካዮች ለማጥቃት የማይቦዝኑ ድካም የማይሰማቸው በሶስተኛው ሜዳ ላይ ልክ በመስመር አጥቂዎች ልክ ጥራት ያላቸው አሽራፍ ሃኪሚ እና ሜንዴዝ ወደፊት በተጠጉ ቁጥር የበለጠ የጥራት ደረጃቸው ከፍ ያለ ፔስ ያላቸው ከኳስ ጋር ምቹ የሆኑ የመስመር ተከላካዮች ናቸው። ወደፊት አብዝተው ያጠቃሉ። የመስመር አጥቂዎቹም የጥራት ደረጃቸው እጅግ ከፍ ያለ ነው። ምናልባት አንዳንድ ተጫዋቾች በዛሬ ጨዋታ በቋሚ አስተላለፍ ውስጥ ወይም ደግሞ ከቡድኑ ጋር በጉዳት እና በተለያየ ምክንያት የመሰለፍ እድል ባይኖራቸው የባርሴሎናም ተመሳሳይ ነው። ማርክ እርግጥ ከመስመር ተከላካዮቹ ጋር ተያይዞ አንዳንድ የሚነሱ ጥያቄዎች ይኖራሉ። ጆልኩንዴ የበለጠ ለመከላከል ባላንስ የሚሰጥ ወደፊት ልክ እንደ አሽራፍ ሀኪሚ ወደፊት ሄዶ አደገኛ ማጥቃት የሚተገብር አይነት ተጫዋች አይደለም። እርግጥ በአንሲፍሊክ ውስጥ ትልቅ ለውጥ አሳይተዋል። ጎል ማስቆጠር ጀምሯል። በሳምንቱ መጨረሻም ሶሴዳድን ሁለት ለአንድ ባሸነፉበት ጨዋታ የመጀመሪያውን ጎል ማስቆጠር የቻለው ኩንዴ እንደሆነ መረሳት የለበትም። ማርክ ግን የአሽራፍ ያኪሚን ያክል ልክ በፓሪስ ሴንት ጀርመን ቀኝ በኩል ያለውን ያክል ጥራት ያለው ማጥቃት የሚሰነዘር አይነት ተጫዋች አይደለም፣ ግን የበለጠ የመከላከል ሚዛን ይጠብቃል። ባርሴሎና የበለጠ አጥቅቶ የሚጫወት ብዙ የጎል ድል የሚፈጥር ቡድን ስለሆነ እና ከፊቱ ያሉት የመስመር አጥቂዎች በነጻነት እንዲያጠቁ የእሱ መኖር በደንብ ልዩነት ይፈጥራል። አንዳንድ ተጫዋቾች አሉ ማርክ በጨዋታ ሲኖሩ ጥቅማቸው ብዙም አይታይ፣ ሲጎሉ ግን ጉድለታቸው ወይም ቡድኑ ላይ የሚታየው ክፍተት በደንብ ጎልቶ የሚታዩ አይነት ተጫዋቾች አሉ። ልክ ይሄ እንደ አማካይ ተከላካይ አይነት ዴል ቦስኬ ልክ ለሰርጂዮ ቡስኬት የተናገሩት አይነት፣ እሱን ካየ፣ ጨዋታውን ካየ እሱን አታየውም ቡስኬትን ካየኸው ጨዋታውን ታየዋለህ እንዳሉት ያ እንደዚህ አይነት እና ኩንዴ እንደዚህ አይነት ተጫዋች ይመስልኛል። ማርክ ሲኖር ብዙ ጥቅሙ ጎልቶ ላይ ይታይ ይችላል ይታያል፣ ጥቅሙ ግን ጎልቶ ላይ ይታይ ይችላል። ሲጎል ግን ጉድለቱ በደንብ በደንብ አደገኛ መሆኑ ይታያል። እና በግራ በኩል ያለውም ነገር ባልዴ ባልዴ በጉዳት ምክንያት ብዙ ጨዋታ እያመለጠው ነው ያለው ማለት ነው። ዛሬ እሱ ሲኖር ግን የበለጠ ሚዛናዊ ይሆናል። የባርሴሎና ተከላካይ እሱ በነጻነት ወደፊት እየሄደ በጥራት ማጥቃቱን ያግዛል። ጁል ኪንዴ ለመከላከሉ ሚዛን ይሰጣል። ይሄ የበለጠ ለአሰልጣኞች ተስማሚ ይመስለኛል። ማርክ ጥራት ያላቸው ተጫዋቾች በሁለቱም ቡድኖች ውስጥ የምንመለከትበትና ጥራት ያላቸው ሁለት አሰልጣኞች ምናልባት በወቅታዊው አሁን አሁን ባለንበት የእግር ኳስ የዓለማችን ሁለት ምርጥ አሰልጣኞች የሚያደርጉት ጨዋታ ነው ማለት ይቻላል። ማርክ እንግዲህ ለመጨረሻ ጊዜ ሁለቱ ቡድኖች የተገናኙት በ2023/24 የውድድር ዘመን ሩብ ፍጻሜ ላይ ነበር። ባርሴሎና በሜዳው አራት ለአንድ ተሸነፈ ከሜዳ ውጭ ሶስት ለሁለት ቢያሸንፍም በደርሶ መልስ የደረሰበት የስድስት ለአራት ሽንፈት ግማሽ ፍጻሜ እንዳይገባ አድርጎታል። ፓሪስ ሴንት ዠርመን ረዥም ርቀት ይጓዛል ተብሎ ነበር። ነገር ግን በቦሩሲያ ዶርትሙንድ በደርሶ መልስ ሁለት ለአንድ በሆነ ውጤት ተሸንፈዋል። ከሜዳ ውጭ አንድ ለአንድ ተለያይቶ በሜዳው አንድ ለባዶ ተሸንፎ ለፍጻሜ ይቀርባል ተብሎ ጠብቆ ነበር፣ ሳይሳካ ቀርቷል። ቦሩሲያ ዶርትሙንድ ከሪያል ማድሪድ ባደረጉት ጨዋታ እንግዲህ የፍጻሜ ጨዋታ ሪያል ማድሪድ ሁለት ለባዶ በሆነ ውጤት አሸንፎ ለ15ኛ ጊዜ የሻምፒየንስ ሊጉን ዋንጫ አሳክቷል። ይሄ ጨዋታ በጉጉት የሚጠበቀውን ያህል በተጫዋቾች ጉዳትም የተጠቃ ይመስላል። ምናልባት የጥራት ደረጃውን በተወሰነ መልኩ ሊቀንሰው ይችላል ተብሎ ነው የሚታሰበው። በዚህ ረገድ እንግዲህ የተጎዱ ተጫዋቾች ለቡድኑ የሚሰጡት ጥቅም እጅግ በጣም ከፍ ያለ ነው። ራፊኒያ ጉዳት ካስተናገዱ ተጫዋቾች መካከል አንደኛው መሆኑ ፉትቦል ክለብ ባርሴሎና እድለኛ ያደረገውም፣ የዛኑ ያህል ግን የላሚን ያማል መመለስ እጅግ በጣም ጥሩ ዜና ነው። ከዛ ውጭ የጋቪ ለረዥም ጊዜ ከሜዳ መራቅ አንደኛው ቡድኑን የሚጎዳ ጉዳይ ነው። ዮዋን ጋርሲያ የቡድኑ ግብ ጠባቂ በተለይ በአንድ ለአንድ ግንኙነት እጅግ በጣም የተሻለ ተጫዋች ነው ጥያቄ የለውም ስለዚህ ቮይቼክ ሼዝኒ በዚህ ጨዋታ ላይ መጀመሪያ ተመራጭ ይሆናል ተብሎ ይጠበቃል ዮሃን ጋርሲያ በጉዳት ምክንያት በጨዋታው ላይ አይኖርም በፓሪስ ሰን ጀርመን በኩል በርከት ያሉ ተጫዋቾች ለዛሬው ጨዋታ ማርኪኒዮስ በተለይ ማርኪኒዮስ ኦስማን ዴምቤሌ ኦስማን ዴምቤሌ ኪቢቻ ኪቫራስ ኬሪያ ዴዝሪድዌ ዴዝሪድዌ አይነት ተጫዋቾች ጆዋው ኔቬሽ ምናልባት ለዚህ ጨዋታ እንዲሰለፍ ማድረግ ማጣደፍ አይነት ይሆናል የሚሉ መረጃዎች እየወጡ ነው የሚገኙት። ስለዚህ በዚህ ረገድ እንግዲህ የተወሰነ የኳሊቲ ክፍተት ሊፈጥር ይችላል። የዛ ነው ያህል ግን የስኳድ ጥልቀታቸው እጅግ በጣም ሰፊ ከመሆኑ አንጻር ሌሎች ተጫዋቾች ክፍተቱን ይተካሉ ተብሎ ነው የሚጠበቀው። ግን ማርክ ያለ እነዚህ ተጫዋቾች አንድ ጠንካራ ጨዋታ ከኦሎምፒክ ደማርሴ ጋር ከዲዘርቪ ቡድን ጋር አድርጓል። ፓሪስ ሰን ዠርማ ፓሪስ ሰን ዠር በሊግ በጣም ተቸግሮ ነበር። በዛ ጨዋታ ማርክ እንግዲህ በባሎንዶር ምክንያት ነው። በዛ ጨዋታ በርካታ ተጫዋቾች ከቡድኑ ጋር አልነበሩም። ኔቬስ፣ ዴምቤሌ፣ ዴዝሪ ድዌ እንደዚህ አይነት ተጫዋቾች የባሎንዶር እጩዎች ስለነበሩ በፕሮግራሙ ላይ ለመሳተፍ ከቡድኑ ጋር አልነበሩ ጉዳት ያለባቸውም ተጫዋቾች እንዳሉ ሆነው ግን በዛ ጨዋታ በጣም ተቸግሮ ተመልክተ ነዋል እርግጥ ኦግዜርን በመጨረሻ ሳምንት በገጠመበት ጨዋታ ብዙ አልተቸገርም። ሁለት ለባዶ በሆነ ውጤት ነው ኦግዜርን ያሸነፈው ዛባርኒና ጎሉን ያስቆጠሩት ቤራልዶ ናቸው። ማለት ሉካስ ቤራልዶ የብራዚሊያው ተከላካይ ናቸው ጎሉን ያስቆጠሩት ና ከፊት ያለው ጥራት በኦግዜሩም ጨዋታ ብዙ አልታየም። የበለጠ ደግሞ በኦሎምፒክ ደ ማርሲው አንድ ለባዶ በተሸነፉበት ጨዋታ ደግሞ የበለጠ ተቸግረው ነበር። ማርክ የሊዊስ የነርክ 68 በመቶ የኳስ ቁጥጥር ድርሻ በነበረው ጨዋታ የሞከራቸው ሙከራዎች ኦን ታርጌት ሞከራዎቹ ጥቂት ናቸው። እንደሌላ ጊዜ እንደ ወትሮ አደለ። እርግጥ አምስት ኦን ታርጌት ሞከራዎችም ሞክረዋል፣ ግን የጥራት ደረጃቸው ዝቅ ያሉ ነበሩ የሚል ነገር ይነሳበት ነበር። እና የኦግዜሩ ጨዋታ አይደለም መለኪያ የሚሆነው ያለ እነዚህ ተጫዋቾች ያከናውን የበለጠ የኦሎምፒክ ደማርሴ ጨዋታ፣ ሮቤርቶ ዴዘርቢ እንግዲህ ኳሊቲ ያላቸው አሰልጣኝ ከመሆናቸው ጋር በተያያዘ በዛ ጨዋታ ተፈትኖ ነበር። አንሲ ፍሊክ የበለጠ ሊፈትኑት ይችላሉ፣ ጥራት ያለውን ስብስብ በጉዳት ምክንያት ኤነርኪ በማጣቱ የሚል ነገር ይነሳል። በየትኛውም መንገድ ቢሆን ግን የሁለቱ ቡድኖች ጨዋታ ከወቅታዊ አቋም አንጻር ተጠባቂ የማይሆንበት እድል አይኖርም። እንግዲህ በሃንሲ ፍሊክ ስር የባርሴሎና ጨዋታ ሀይ ሪስክ ቢግ ሪተርን፣ ከፍተኛ ሪስክ የሚወስድ ግን ደግሞ የዛን ያህል ደግሞ ውጤታማ የሚሆን ቡድን አይነት እንደሆነ ባለፉት አመታት አስተውለናል። አንዳንድ ጊዜ ግን ብልህ መሆን ጥንቃቄ አድርጎ መጫወት ኢንተርሚላንን አሸንፎ ለፍጻሜ ለመድረስ የሚያስችል አይነት አቀራረብ እጅግ በጣም አስፈላጊ ነበረ። አንዳንድ ጊዜ ዋጋ ትከፍላለ፣ ሃይ ሪስክ ስትወስድ። ያንን ነገር ነው ያስተዋል ነው የሁለቱ አሰልጣኞች ልዩነት፣ ማርክ፣ ባለፈው የውድድር ዘመን በነበረው የሻምፒየንስ ሊግ ሰሚ ፋይናል በደንብ የታየ ይመስለኛል። ሉዊስ ኤነሪኬ ከአርሰናል ጋር በነበረው የደርሶ መልስ ጨዋታ ብዙ ከኳስ ጋር የመቆየት አይነት ፕላን አልነበሩም። በጨዋታው በተለይ በሜዳው ባደረገው ከኤምሬት አድቫንቴጅ ይዞ በመጣበት ጨዋታ የበለጠ ዲፌንሲቭ የመሆን አይነት የጨዋታ አቀራረብ ነበረው መልሶ ማጥቃት ላይ ትኩረት ማድረግ ይሄ የአሰልጣኙን ብልህነት የሚያሳይ ይመስላል ማርክ አንድ ዘጠና ደቂቃ ነው እጅ ላይ የገባውን አድቫንቴጅ የማስጠብቅ የተሻለውን የጨዋታ እቅድ መከተል አይነት ችግር ያለበት አሰልጣኝ አይደለም አንሲ ፍሊክ በጨዋታው ውስጥ እንኳን ይሄ ሪስክን የመቀነስ አይነት አጨዋወት አይተገብሩም ማርክ፣ ሪስክ ወስደው ነው የሚጫወቱት። እንዳነሳው ግን ሪስኩ በሁሉም ሁኔታ ውስጥ፣ በሁሉም ደቂቃ፣ በየትኛውም ሁኔታ ነው ሪስክ የሚወስዱት። ለዚህ ማሳያ የተቆጠረው ጎል በቂ ይመስለኛል። እንግዲህ ቡድኑ ጨዋታዎችን እንዳለ ከመመራት ነው የሚቀለብሰው። ያንንም ጨዋታ በጣም በብዙ ችግር ውስጥ ሁለት ለባዶ እየተመራ ያንን ነው ሶስት ለሁለት መምራት የቻለው ከሶስተኛው ጎል መቆጠር በኋላ እና ጨዋታው እየተጠናቀቀ ከመሆኑ ጋር በተያያዘ የበለጠ ኮንትሮል ላይ ትኩረት ማድረግ ነበረባቸው። በዛ ደረጃ መጋለጥ አልነበረባቸውም። የበለጠ ለመከላከል ሚዛኑ የተወሰነ ሪስክ መቀነስ ነበረባቸው። አራተኛ ጎል አይደለም የሚያሳልፋቸው ወደ ፍጻሜው፣ ዘጠና ደቂቃ ኦልሞስት ተቃርቧል። የሚያሳልፋቸው ያስቆጠሩት ሶስተኛ ጎል ነበር ማድረግ አራተኛ ጎል አያስፈልጋቸው እና የበለጠ ዲፌንሲቭ ሚዛኑ ጥሩ አልነበረም። ያው ሳጥን ውስጥ ቪዲዮን ደጋግመ ብትመለከተው እንደ አሰልጣኝ አንሲ ፍሊክ ምን ሊሰማቸው እንደሚችል መገመት ይቻላል። ማርክ ጎሉን አሸርቢ ሲያስቆጥረው አንድ ለአንድ እሱና አራሆ ብቻ ሳጥን ውስጥ የተገኙበት አጋጣሚ ነበርና በጣም አስደንጋጭ ነው። ኳሱ የተገኘበት ምክንያትም ለአንዳንድ አሰልጣኞች ስሜት የሚሰጥ አይደለም። ማርክ አራተኛ ጎል ፍለጋ ላሚን ያማል ኳሱን በሞከረበት አጋጣሚ የጉብን ቋሚ ገሽቶ ነው ኳሱ ተመልሶ የመጣውና ላሚን ወደ ማዕዘን ይዞት መሄድ ቢወስድ ኖሮ ትንሽ ከጓደኞቹ ጋር በኖርማል ኳስ ቅብብል በዋልዮሽና በገኞሽ የኳስ ቅብብል ማዘግየት ቢችል ኖሮ ባርሴሎና የፍጻሜ ተፋላሚ ይሆን ነበር። ከዛ ጨዋታ የሆነ ነገር ይወስዳሉ ብዬ አስባለሁ። ንስ እና ተጫዋቾቻቸው የበለጠ ኤክስፒሪየንስ፣ ልምድ በዚህኛው የሻምፒየንስ ሊግ ዘመን አንድ ልምድ የሚወስዱበት ጨዋታ ይመስለኛልና ጥሩ ነገር የምንመለከትበት ምሽት ሊሆን እንደሚችል መገመት ይቻላል። የፓሪስ ሰን ጀርማን እዚህ ማጥቃቱ ላይ ያለው ተለዋዋጭነት ምናልባት ለበርካታ የአውሮፓ ቡድኖች እንዲሁም በሊገው ላሉ ቡድኖች ፈታኝ ሆኖባቸዋል። ተገማች አይደለም። ሞቢሊቲያቸው ከፊት ለፊት ያሉ ተጫዋቾች፣ ዘጠኝ ቁጥር ማን እንደሆነ ማታቅበት፣ ሀሰተኛው ዘጠኝ ቁጥር፣ ከግራ የሚነሳው የትኛው ከቀኝ የሚነሳው የትኛው እንደሆነ በመጀመሪያው አቋቋም ላይ ካልሆነ በስተቀር በዛ ፖዚሽን በተደጋጋሚ ጊዜ አትመለከታቸውም። የበለጠ የሚዋልል የሚለዋወጥ አይነት እንቅስቃሴ የሚያደርጉት ከፊት ያሉትና ይህንን እኔ ለሶስቱ ተጫዋቾች ብቻ የሰጠው ኃላፊነት አይመስለኝም። ዛሬም በጨዋታው ከፊት የሚሰለፉ ተጫዋቾች ይህንን ማድረግ የሚችሉበት አይነት እድል ይኖሯቸዋል። ከሌሎች ጨዋታዎች የተለየ ሊሆን የሚችለው ዛሬ በቲፒካል ነምበር ናይን ጎንካሎ ራሞስ፣ ሴኒ ማዩሉ አለ አለማ ቅድሚያውን ሲሰጠው እየተመለከተ ነው። በተደጋጋሚ ጨዋታ ምናልባት የዛሬው ጨዋታ ለም እንዲ ፈልጋል ብሎ ካመነ ከወጣቱ ይልቅ ጎንካሎ ራሞስን ቅድሚያ ሊሰጠው የሚችልበት ውሳኔ ሊያሳልፍ ይችላል። ከዛ ውጭ ባርኮላና ኬቪጃ ቀርበት ስገሊያ ከመስመር ተነስተው የሚጫወቱ ተጫዋቾች ይሆናሉ ተብሎ ይጠበቃል። በዚህ ረገድ እንግዲህ የሁለቱ ቡድኖች አማካይ ክፍል ፍልሚያ ትኩረትን የሚስብ ነው። አንደኛው ቡድን በኳስ ቁጥጥር፣ ሌላኛው ደግሞ የበለጠ በፋስት ብሬክ አታክ ወይም የባርሴሎና ስህተት ተጠቅሞ ጎል ለማስቆጠር የሚያደርገው ጥረት ነው የባርሴሎና የጨዋታ መንገድ እንግዲህ መሀል ላይ ኮንትሮሉ ሲያደርግ ፍራንኪ ዲዮንግ እንግዲህ አዲስ ኮንትራት ይፈራረማል ተብሎ እየጠበቀ ያለ ተጫዋች ነው ከፉትቦል ክለብ ባርሴሎና ጋር የብቃቱ ጫፍ ላይ ነው የሚገኘው የትኛውም ቡድን በዚህ ሰዓት የእኔ ተጫዋች ብሎ ቢሆን ብሎ የሚመኘው አይነት ተጫዋች ነው ከፔድሪ ጋር የፈጠሩት ጥምረት አለ ያ ጥምረት ግን በፌርሚን ሎፔዝ ጉዳት ምክንያት ምናልባት ወደፊት በሚሄድበት ጊዜ መሀል ለመሀል በሚያደርጋቸው እንቅስቃሴዎች ምን ያህል ስኬታማ ይሆናል እርግጠኛ መሆን አይቻልም። በሱ ቦታ ባለፈው ድሮ ፈርናንዴዝ የሚባል ተጫዋች ነበር የገባው የመጨረሻ ላ ሊጋ ጨዋታ ቡድኑ ሪያል ሶሴዳድን ሁለት ለአንድ ባሸነፍበት ጨዋታ ካልሆነ ዳኒ ኦልሞ በአስር ቁጥር ቦታ ላይ የመሰለፍ እድል ይኖራል ተብሎ ይጠበቃል። እንግዲህ ባርሴሎና ኳስ ሲይዝ አማካይ ቦታ ላይ ኳስ ይቆጣጠራል። ወደፊት በሚያጠቃበት ጊዜ ከመሀል ለመሀል የማጥቃት እንቅስቃሴ ይልቅ ተጋጣሚ ቡድን ስትሬች የማድረግ ነገር። በዛሬው ጨዋታ እንግዲህ የአማል ከጉዳት አገገመው ይሰለፋል ተብሎ ነው የሚጠበቀው። በሌላኛው አቅጣጫ ደግሞ ማርከስ ራሽፎርድ አለ። በአጥቂ ቦታ ላይ ፌራን ቶሬዝ ወይንም ደግሞ ሮበርት ሎቫንዶቭስኪ አሉ። የተፈራረቁ ነው ይጫወታሉ ተብሎ የሚጠበቀው። ስለዚህ ማርኪኒዮስ የለም። በዛ ተጠቃሚ ሊሆን ይችላል ተብሎ ይጠበቃል። ፉትቦል ክለብ ባርሴሎና ተጠቃሚ ይሆናል። ማርኪ ልምዱ ቀላል አይደለም። የማርኪኒዮስ ልምድ ምን ያክል በቡድኑ የተወደደ ተጫዋች እንደሆነ የክለቡ ባለቤት የዓለም የአውሮፓ ኮከብ የአውሮፓ ምርጥ ቡድን በተሸለሙበት ወቅት ስሙን እያነሱ ሲያወድሱት ተደምጧል። ረዥም ጊዜ የቆየ ነው ከቡድኑ ጋር ልምዱ ቀላል አይደለም። የዚህ ተጫዋችና የእሷ አለመኖር ቡድኑን በመከላከል የሚጎዳው ይመስለኛል። መሪነት ሊያጣ የሚችል አይነት መከላከል ሊተገብሩ ይችላሉ። ሌላኛው ማርክ በመከላከል ላይ ያለው የፓሪስ ሴንት ጀርመን ስጋት ከተከላካይ ጀርባ ስፔስ ያገኝ አደገኛውን ማርከስ ራሽፎርድ ለመቆጣጠር የአሽራፍ ሀኪሚ አይነት ተጫዋቾች ተስማሚ አይደሉ ማርክ፣ አሽራፍ ሀኪሚ የበለጠ በነጻነት ማጥቃት የሚወድ ወደፊት ሲሄድ የበለጠ አደገኛ ተጫዋች እንደሆነ ተመልክተል በሻምፒየንስ ሊግ የፓሪስ ሴንት ጀርመን ድንቅ ድንቅ ምሽቶች ውስጥ የአሽራፍ ሀኪሚ ሚና በጣም የተለየ ነው። ማርክ፣ አስተዋጽኦ በጣም ድንቅ አስተዋጽኦ ነው ያለውና የእሱ የበለጠ ወደፊት መሄድ የሚተውን ክፍተት ለመጠቀም የማርከስ ራሽፎርድ አይነት ፈጣን እንቅስቃሴ የሚያደርጉ ተጫዋቾች የሚስማማቸው ይመስለኛል። እና ሌላኛው ፍልሚያ በማርከስ ራሽፎርድ እና በአሽራፍ ሀኪሚ መካከል ያለው የሜዳ ክፍል ይሆናል። ያ የኑኖ ሜንዴዝ እና እንደዚህም ደግሞ ሚኒ ያማል ምናልባት ኑኖ ኑኖ ማርክ በአርሰናሉ የደርሶ መልስ ጨዋታ የቡካዮ ሳካን እንቅስቃሴ ለመቆጣጠር ስታቲክ ሆኖ ሲጫወት ተመልክተ ነዋል። በዛ በጣም ውጤታ የበለጠ ማጥቃቱን ያሉ ይሳ ኤነርኪ አንደኛው ኳሊቲ በትልቅ ደረጃ ለምን ትልቅ አሰልጣኝ እንደሆነ ከሚያሳዩ ጨዋታዎች መካከል አንደኛው ነው። ማርክ በዛ ጨዋታ የነበረው ታክቲካ ታክቲካል አቀራረብ ኑኖ ሜንዴዝ እንዲያጠቃ ፈጽሞ አልተፈቀደለት፣ በተለይ በመልሱ ጨዋታ ምክንያቱም ከኤምሬት አድቫንቴጅ ይዘው ነው የመጡት። ስለዚህ በመልሱ ጨዋታ ስታቲክ ሆኖ እንዲጫወት ያንን በጥራት ሲወጣ ተመልክቼዋለሁ። ግን ላሚን ያማልን የያዘን ቡድን ሲገጥም በነጻነት ቦታውን እየተወ እንደሄድ የሚፈቅድለት አይመስለኝም። የበለጠ ስታቲክ በአለሙ የክለቦች ዋንጫ ፍጻሜ ከኮል ፓልመር ጋር የበለጠ የተፈተነበት የተጋለጠበት ጨዋታ ነው ያ ጨዋታ። ከእርሱ ጀርባ ነው የበለጠ ኳሶች ሲሄዱ የነበረው። በማጥቃት ላይ ትኩረት አድርጎ ነበር በዛ ጨዋታ ሁለቱም ባላንስ አድርጎ ጥራት ካላቸው ተጫዋቾች ጋር ሊቸገር እንደሚችል ጥሩ ማሳያ ይመስለኛል። ማርክ የላሚን ያማልን ግን ቦታ ለቀህለት መጫወት የሚያመጣውን አደጋ በደንብ ሉዊስ ኤንሪኬ ይረዳልና ቦታ ለቀህለት አይደለም፣ ቦታንም ይዘህ ከእሱ ጋር መጫወት ከባድ። ስለዚህ የበለጠ ትኩረት የሚያደርገው ላሚን ያማልን በመቆጣጠር ላይ ሊሆን ይችላል ብዬ የማስበው። የአንድ ለአንድ ግንኙነቶች በሁለቱም መስመሮች የጨዋታው ልዩነት የሚወስኑ ናቸው ብዬ ነው የማስበው። ያ ከዛ ውጪ ሁለት ነገሮች ይህንን ጨዋታ ይወሰናሉ ተብሎ ይጠበቃል። አንደኛው ኢንቴንሲቲ በፊትነስ ደረጃ የፉትቦል ክለብ ባርሴሎና የፊትነስ ሌቭል ዘጠና ደቂቃ ሙሉ ከፍ ባለ ኢንቴንሲቲ የሚጫወትበት ደረጃ ከየትኛውን ቡድን ጋር የሚገናኝ አይደለም። ኢቨን በሴንት ጄምስስ ፓርክ በኳስ ቁጥጥርም ለዛ ከፍ ያለ አካላዊ ፍልሚያና ኢንቴንሲቲም አልተበገረም፣ ባለፈው አሸንፏል። ዛሬም በዚህ አይነት መልኩ ኢንቴንሲቲውን ከፍ አድርጎ የማሸነፍ እድል ይኖራል ተብሎ ነው የሚታሰበው። አንደኛው ኢንቴንሲቲ ነው፣ ሁለተኛው ደግሞ የአማካይ ክፍሉ ጥምረት። ሁለቱም ኳስ ተቆጣጥሮ የሚጫወቱ ቡድኖች ናቸው። ቪቲኒያ ምናልባት ከደረሰ ጃነቬሽ፣ እንደዚሁም ደግሞ ፋቢያ ሩዊዝ በፓሪስ ሴንጀርማ በኩል አንድ ሰው ይጎላል። በፉትቦል ክለብ ባርሴሎና የትኛው ያጣምራቸዋል? በአራት ሁለት ሶስት አንድ እንዲጫወቱ የሚያስገድዳቸውም ሶስተኛው ተጫዋች በዛ ደረጃ አለመሆኑ ነው። ጋቪ አለመኖሩ እንጂ ዲዮንግ ፔድሪ ጋቪ ይሄ ጥምረት ነበር የሚጠበቀው። ያም ቢሆን ግን በጉዳት ምክንያት ጋቪ የለም፣ ፌርሚን ሎፔዝ የለም፣ ዳኒ ኦልሞ። ስለዚህ የበለጠ እዛ ጋም የጨዋታውን ውጤት የሚወስን ፍትጊያ ወይም ደግሞ ፍልሚያ ይኖራል። ካይሳይዶ ምናልባት በስድስት ቁጥር ሚና ሊጠቀሙ የሚችሉበትም አይነት ውሳኔ ሊያሳልፉ ይችላሉ። መልሶ ማጥቃትን በመቆጣጠር ከፍራንኪ ዲዮንግም የተሻለ ተጫዋች ስለሆነ የበለጠ ኮንትሮል የበለጠ ከፍ ያለ ኮንትሮል ሲፈልጉ ፍራንኪ ዲዮንግ እንግዲህ በአለማችን በአሁኑ ሰዓት ምርጡ አማካኝ ነው ብዬ አምናለሁ ከፔድሪ ጋር ሁለቱም በጣም ጥራት ያላቸው አማካዮች ናቸው ከአይሳይዶን የበለጠ ሰራተኝነት ሲፈልጉ ይጠቀሙበታል ብዙ አማራጮች አሏቸው ማርክ በአራት ሶስት ሶስት መጫወት ከፈለጉ በአራት ሁለት ሶስት አንድ የሚጫወቱ ከሆነ ግን ኦልሞ ሰሞኑን አስር ቁጥር ላይ እየተሰለፈ ጥሩ አስተዋጽኦ እያደረገ ነው ያለው ዳኒ ኦልሞን ተቀዳሚ ሊያደርጉ የሚችሉበት እድል ሊኖር ይችላል። የተለያየ አማራጭ ያላቸው ጥሩ የወጣቶች ስብስብ ነው። በፓሪስ ሰንጀርሜ በኩል ግን ምናልባት ኔቬስ ጆዋ ኔቬስ ማይደርስ ከሆነ ዛይር ኤምሪ፣ ሌላኛው ፈረንሳይ አማካይ ቅድሚውን ሚያ የተረሳ ተጫዋች፣ የስኳድ ደብዙን በሚገባ የሚያሳይ ስለዚህ የአማካይ ክፍሉ ፍልሚያ፣ ከዛ ውጪ የመስመር አጥቂዎችና የመስመር ተከላካዮች ፍልሚያ በዚህ ረገድ ትኩረትን ይስባል። ከፍጻሜ ጨዋታ በፊት የተገኘ ቀድሞ የሚከናወን የፍጻሜ ተብሎ ብዙዎች የሚመኙት አይነት ጨዋታ ነው። የሁለቱ ቡድኖች ጨዋታ አምስት አምስት ጊዜ ተሸናንፈዋል፣ አራት ጊዜ አቻ ተለያይተዋል። ሁለቱ ቡድኖች ቀደም ሲል ስንገልጽ እንደነበረው የ2016 17 የውድድር ዘመን አራት ለባዶ በፓርክ ደ ፕሪንስ፣ እንደዚሁም ደግሞ በካምፕ ኑ ስድስት ለአንድ የተጠናቀቀው ጨዋታ በሁለቱ ግንኙነት በሁለቱ ቡድኖች የርስ በርስ ግንኙነት ሁልጊዜም የሚታወስ በሁለቱ ቡድኖች የእርስ በርስ ግንኙነት ብቻም ሳይሆን በሻምፒየንስ ሊግ ታሪክ ውድድሩ ሲነሳ አብረው ከሚነሱ ድንቅ ላሬሞንታዳ ከሚባሉ ጨዋታዎች መካከል ወይንም ደግሞ ካምባክ ከመመራት ተነስቶ ማገገም ምን ማለት እንደሆነ የአእምሮ ጥንካሬ ምን ማለት እንደሆነ በሚገባ የታየበት ጨዋታ ነው። ያ ጨዋታ ሁልጊዜም ቢሆን ይታወሳል። እናንተስ ምን ትላላችሁ? ሀሳብ አስተያየት ስጡ። የጨዋታው መሸናነፊያ ቦታ የትኛው ነው? ጨዋታው ምን አይነት መልክ ይኖረዋል? ሀሳብ አስተያየት አድርሱን። የደውሏን ምልክት ተጭነው ሰብስክራይብ ያድርጉ። በቀጣይ ምን መስራት እንዳለብን ምን መጨመር እንዳለብን ጥቆማ ስጡን። ለነበረን ቆይታ ከልብ እናመሰግናለን።